ምን አልጠቅምህ ከጠቀም ግን ትቀራለህ። ምትፈልገው ነገር አለ አዋለ አባይ። ለኔ ይቅርታ ማድረግ እንዲከበደህ፣ ከኔ በላይ አንቺ መጸጸ ከብዶሻል። እኔማ እኮ መጸጸት ላሳይህ አልኩህ እኮ እሱ ማሳየት ከፈለግሽ ይቅርታ በሚል ቃል ሳይሆን በተግባር ማሳየት ምን እንደሚያስገኝ ታውቃለህ? በባዶ መቅረት ምን ነው ውጭ ስቶ ምላ ሰረዘም አንተ አግድ ማድረግ ጨለማን ተገን አድርገህ መጣህ እንጂ ፊት ለፊት አልቀጠብከኝ። እና አንተ እኔን እመታለሁ እያልከኝ ነው። ለማንኛውም በመርፌ ቢወጉ የምተነፍስ ነው የሚመስለው አንተ እኮ ነገር እያሉ ብለህ ዋሸኝ ከዚህ በኋላ የሚያስተማምንን ገንዘብ ነው የምን ገንዘብ አንድ ሚሊዮን ብር ታዘጋጅልኝ ያልሽ ጊዜ የለኝ እኔም እኮ እንደ ትስላየሽ ነው ከወንድ ጋር ሳይሽ የተቆጣሁት እንደ ህትማ የተጠሩ ነው ግን ደግሞ እኔ እኮ እዛ ልጅ አይደለሁም ምን ማድረግ እንዳለብኝና እንዳሌለብኝ አውቃለሁ ደግሞ ስራዬንም በአግባቡ እየሰራሁ ነው ስለዚህ ስራዬን ከጨረስኩ እንደፈለግኩ መሆን እችላለሁ፣ ነው የምትይው? ካሌብ ከዚህ ቤት ወጥቼ አየር ስቀበል ደስ እያለ አይደለም። ወር ጠብቄ በወር እረፍት እንደወጣ ነው የሚፈልገው። እኔ ደግሞ በወር እንሄድበት ዘመድ እንኳን የለኝም። ወጥቶ አየር መቀበልን ግን እንድከለከል አልፈልግም። አባዬ እስካሁን ህግ ስትከታይ ነበር፣ አሁን ግን ማስፈራረት ነው ያልሽው። ማስፈራረት ካሌብ ደህና ነገር። ግን በገንዘብ መስሎኝ ቀጥረ የምታሰራኝ? አዎ እሱ የጠፋሽ መሰለኝ። አባዬ እኔ ከዚህ በላይ አልችልም። ውዝመል ስብራቷን አልቅሳተውጣ እሱንም ልከላከላት የተነሳው። ቆይ ለምንድን ነው ቤቴን ለቃችሁ አትወጡልኝ? እንዳንቺ አይነት አረመኔ እና እንደሱ አይነት ማሰብ የማይችል ሰው ማየት ሰልስቶኛል። አባዬ እኔ እኮ ቤቴ ነው። ቤትህ ነው? አረ ማን ሰጥቶ ቤቴ ነው ትላል ደግሞ። አረ ተረጋጋ አባዬ፣ ተረጋጋ። ተረጋጋት በል አሰማኝም እንዴ? እሺ ቆይ ምን ላድርግ? መጀመሪያች ሚስትህን ይዘህልኝ፣ ሚስትህን በዚህ አስራ አምስት ቀን ውስጥ ያልኩሽን በር ካለመጣሽ እንደምትሞጪው እኮ በዚህ ሁኔታ በእኔ ምክንያት ራሱ መሄድሽ ልክ አይደለም ካሌብ በአንተ ምክንያት ሳይሆን መሄድ ስላለብኝ ነው የምሄድው ካሌብን ከያዝነው አባት ለልጁ ብሎ ይከፍላል ወይም ደግሞ ትሁትን ማናት ደግሞ እሷ የቤቱ ሰራተኛ ናት ጅነሽ ለምን የፈለግከውን በል እኔ ግን ጥሩ ሀሳብ ነው የነገረው እንጂ ወስነሽ ነው ግን እንዲህ በድንገት የምትሄጂው ወስኝ አለባይ አላስገድድሽም ግን ቢያንስ ተዘጋጅተሽ ትሻትጅ የምትፈልጊውን ገንዘብ ግን አስገባልሻለሁ ትሁት በስተመጨረሻም ከነቃሊበት ወታለሽ ማለት ነው። ምክንያቱም እኔ እስከ ዛሬ ላንተ ብዬ ነበር እየቆየሁት አባዬ። አሁን ደግሞ ነገሮቹ በሙሉ ጨዋታው በሙሉ አልቋል ማለት ይቻላል። ስለዚህ ከዚህ በላይ የኔ መቆየት ከዚህ ቤት አስፈላጊ አይደለም። በሆነው ባልሆነው ነገርም ቃሊብም እንዲናገረኝ እኔ አልፈቅድለትም። ቤተሰቦች እኮ በጣም ይፈልጉኛል፣ በማለት እንግዲህ እስካሁን የተቀመጠችው ለአባባ በመሆን እና እሱን ከብዙ ነገሮች ለማዳን ስትል እንደሆነ የታወቀ ጉዳይ ነው ማለት ነው። አባባም እንግዲህ ትሁትን እጅግ በጣም ነው የሚወዷት። እንደ ሁለተኛ ልጅ፣ እንደ ራሳቸው ልጅ ነው የሚያዩት ማለት ነው። ምክንያቱም ከብዙ ነገር ላይ አድነዋለች እንዲሁም ከታገተበት ይብን እንኳን ያስመለጠችው እሷ ነች። እና ቃሊ በብዙ ነገሮች ቸልተኛ ሲሆን እሷ ብልጥ ሆና በብዙ ነገሮች እንግዲህ ሽማግሌውን ጠብቀዋለች ማለት ነው። አሁን ላይ ቃሊ በነገራችን ላይ ሲናገራት የነበረው ከመጥላት ወይንም ደግሞ እንዲሁ ከስርዓት ወጣሽ ለማለት ፈልጎ ሳይሆን የሆነ ቅናት ነገር ላይ ያደረበት ይመስለኛል። ምክንያቱም ይወዳታል፣ ያፈቅራታል ግን ደግሞ በግልጽ እወድሻለሁ ወይንም ደግሞ አፈቅርሻለሁ ብሎ መናገር ስለፈራ ነው የሚመስለኝ ማለት ነው። ስለዚህ ከወንድ ጋር ለምን እንደዚያ ትሆናለች ሲለው የነበረው የቅናት ነገር ሳይሆን አይቀርም ማለት ነው። ስለዚህ ትሁት በሆነ አጋጣሚ ወደዚያ ቤት የምትመለስበት ነገር ይፈጠራል። ግን ደግሞ አሁን ላይ አጋቹ እንግዲህ ተመልሷል። ዛሬ እንዳየ ነው ማለት ነው፣ ከቲና ጋር እንዲሁም ደግሞ ከሽማግሌው ጋር ተገናኝቷል። በተለይ ሽማግሌውን የሞት መስሎኝ ነበር በማለት ያናግረው ነበረ ማለት ነው። ሀሳብ ሁሉ ሳይሳ ካለቀረ ምንም አምስት ሳንቲም ሳትይዝ ወጣ አይደለ እያለው እንዲሁም ደግሞ በነጻነት ትንቀሳቀሳለህ በማለት አሁን አሁን ለፖሊስ አልደውል፣ ሄድልኝ ከፊቴ በማለት እንግዲህ አጋቹን ሲያናገረው ነበረ ማለት ነውና እንደዚሁ በነጻነት እንዴት ሊጓዝ ቻለ የሚለው ነገር የአባባ ነገር ማለት ነው። እኔም ያን ጊዜ አልሸነፍልህም ነበር እንዲሁ በጨለማ ያስገኝ እንጂ በቀን ራሱ ብታገኘኝ በፍጹም አልሸነፍልህም እያለ ሽማግሌውም አጋቹን አናግሮት ነበር ማለት ነው። ያቺ ልክስክስ በጣም ተጫውታባኛለች እንደማለቃት እንድትነግርልኝ እፈልጋለሁ በማለት እንግዲህ ለአባባ መልእክት ለ። ቴና እንዲሰጣት ማለት ነው ተናግሮ ነበረ። በነገራችን ላይ ቴናንም አግኝቷታል። እንዴት ትጫወችብኛለች? እንዴት እንደዚህ አይነት ድራማስ ትሰሪብኛለች? ነገሮቹን በሙሉ እየተጫወትሽብኝ አንቺ ነሽ፣ ከአንቺ ውጪ ማንም የለም። እዛ ራሱ እሱን አግቼ ባለሁበት ታይም የመጣው ሰው ነው ያስመለጠው። ስለዚህ ምክንያቷ ደግሞ እንደዚህ ለነገሮቹ በሙሉ ምክንያት የሆንሽ አንቺ ነኝ። ስለዚህ አሁን ላይ አንድ ሚሊዮን ብር እፈልጋለሁ። ከየትም አንጪው፣ አይመለከተኝም እኔ ለራሴ ለደህንነቴ እፈልገዋለሁኝ። ስለዚህ አንድ ሚሊዮን ብር አንጪ ብሏት ነበረ ማለት ነው። ጉሮሯዋን እንቀለ በማድረግ በመያዝ ማለት ነው። ኧረ ገደልከኝ፣ ገደል ከይልቀቀኝ ነገሮቹን በሙሉ በንግግር ማድረግ እንችላለን። እኔ ስለሱ ምንም ነገር የ የማውቀው ነገር የለም እኮ። እኔም እንዳንተ አንተ ነህ እኮ ሞቷል ብለህ የነገርከኝ። ራሴ ስለፈለግሽ ነው ያምንሽው እንጂ እኔ እንደሞተ አልነገርኩሽም። ምክንያቱም አንቺ ነሽ በማለት እንግዲህ የራሷ ጥፋት እንደሆነ ራሱ አጋቹ ተናግሯል ማለት ነው። ሲቀጥል ደግሞ አሁን ላይ ሌላ ሀሳብ አለኝ ሽማግሌው ለእኛ በጣም ብዙ ብር የሚሰራ የሚሰጠን አጋጣሚዎች አለን ይህን ነገር እኔ እናንተ አብረን መስራት አለብን፣ በማለት ጭራሽ ከአጋቹ ጋር ተስማምታለች ማለት ነው። በባለፈው ፓርት ላይ ይሄን ቤት ማነጋነግ ወይንም ደግሞ እስከ መጨረሻው ማጥፋት እፈልጋለሁ፣ የእነሱ የሆነ ነገር ለራሴ ማድረግ እፈልጋለሁ፣ ቴና አስቢ፣ በማለት እንግዲህ መጥፎ ነገሯን ለመስራት እያሰበች እና ነገሮችን እያንሰላሰለች ባለችበት ታይም እንግዲህ ይሄ የሰማይ ስባሪ የሚያክል ሰውዬ ዱብ ብሎላታል ማለት ነው። እና አሁን ከእሱ ጋር ለመስራት ጭራሽ ካንቺ ጋር እንድስማማ ወይንም ደግሞ ካንቺ ጋር እንድሰራ ትፈልጊያለሽ እንዴ? በማለት አዎ፣ ችግር የለውም በጣም ነው የሚጠቅመን። በእርግጠኝነት ደግሞ ሽማግሌው ያደርገዋል። እሺኝ፣ እንዴት ብናደርግ ነው ይሄን ነገር የሚያደርገው ብሎ ቢጠይቃት እንግዲህ እሷ የተናገረችው ነገር አሁን ላይ ቃሊብን ማገት አለብን አሊያም ደግሞ የቤት ሰራተኛዋን ትሁትን ማገት አለብን። ሁለታቸውን የሆነ ነገር ካደረግነ በእርግጠኝነት በእነሱ ስለማይጨክን ሽማግሌው ያለውን ገንዘብ ይሰጠናል ያለ የሚል ሀሳብ ነው። እንግዲህ ላጋቹ የሰጠችው ምን አይነት ደፋር ነች በማለት ስለ ልጇ ወይንም ደግሞ ስለ ቃልብ ሲያወራ ምናልባት ትንሽ የተዋጠለት ይመስላል። ጭራ ስለ ሰራተኛዋ ስለ ትሁት ሲያወራ ግን ማለት ነው እጅግ በጣም ነበር የናቃት። እንዴት ለሰራተኛ ብሎ ወይንም ደግሞ ብሩን አውቶ ለእኛ ሊሰጠን ይችላል የሚለው ሀሳብ ይመስለኛል እንትን ያለው ማለት ነው። ግን ደግሞ ትሁት ሁነን ለመናገር ብትታገት ወይንም ደግሞ ብትያዝ አባባ ዘማይሉ ምክንያቱም በጣም ብዙ ነገሮችን ውለታ ውላለታለች አለችበት ነገር ውስጥ አባባም እንደሚያወጣት ተስፋ እናደርጋለን። ሲቀጥል ደግሞ እንግዲህ ከነ ቃሊበት መቀጠል ያልፈለገችበት በጣም ልቧን የሚነካ መጥፎ ቃላቶችን እንግዲህ ቃሊብ ሲናገር ነበረ ማለት ነው። እና አሁን ላይ እንደፈለግሽው ዝም ብለሽ ቦታሽን ረስተሻል፣ እንደፈለግሽው ትናገሪያለሽ እያለ ሲቆጣ ነበረ ማለት ነው። እና እሷ ያው ወጣ ያለ አመለካከት እንዳላት ያክል ነው የተረዳው ማለት ነው። ግን ደግሞ ይህ ነገር በእርግጠኝነት የፍቅር ነው ብዬ ነው የማስበው። ስለወደዳ፣ ስላፈቀራት የትም እንዳትሄድ ስለፈለገ ነው ይህን ነገር ሊናገር የቻለው እንጂ እሷን ተቀይሟት ወይንም ደግሞ ልክ እንዳለው ባልየ ሆና ምናምን ነገር አይመስለኝም፣ እንደኔ ማለት ነው። ግን ደግሞ በውስጡ የያዘው ነገር አለ፣ መናገር ያልፈለገው ነገር አለ ማለት ነው በእርግጠኝነት። ከዚህ በፊት እንግዲህ ኤደንም ስትናገረው ነበር፣ አንተ መልካም ሴት ማግባት አለብህ፣ ልክ እንደ ትሁት ያለች በቃ፣ በሁሉም ሙሉ የሆነ ሴት ማግባት አለብህ፣ ቤተሰብክን የምታከብር እያለች እንግዲህ ኤደን ስትመክረው ነበር። ስለዚህ ቤተሰቦቹን ደግሞ እንደ ራሷ ቤተሰብ የምትንከባከበው አንድና አንድ እንግዲህ እስካሁን ያየነው ትሁት ነች ማለት ነው። ስለዚህ ትሁትን ቃሊብ ለራሱ ማድረግ መቻል አለበት ብዬ አስባለሁ። በእርግጠኝነት አብረው ይሆናሉ። ወደፊት ትሁት ሳትሆን ራሱ በፍቅር ጠይቋት፣ አብረው ይሆናሉ ብዬ አስባለሁ። ሌላው እንግዲህ ዳኒ ነው። ዳኒ አሁን ላይ እንግዲህ በባለፈው እንግዲህ አባአባ በተናገሩት ቃላቶች እዚህ ቤት መቀመጥ አልፈልግም በማለት እንግዲህ በመጸጸት በነገራችን ላይ ከልቡ ከውስጡ በመጸጸት ይቅርታ አደርግልኝ በማለት ከዚህ በኋላ እኔ እዚህ ቤት መቀመጥ የለብኝም፣ አንተን በጣም በድያሃለሁ። አንተ በጣም መልካም አባት ነህ አባዬ፣ እባክን ይቅርታ አደርግልኝ፣ ግን ደግሞ ይቅርታ የሚገባኝ ሰው አደለሁም፣ በማለት እንግዲህ ለመውጣት አስቦ ነበር። ግን ደግሞ አባባ ችግር የለውም፣ አሁን የት ልትሄድ ነው? በማለት እንግዲህ ጠርቶት እንዲሁም ደግሞ መኖር እንዲችልና እንዲሁም ደግሞ ለእኔ ታስፈልገኛለህ። እሷ ምን እንዳሰበች እና ምን ማድረግ እንዳለባትም እሱ እሱን ነገርም፣ አንተ ለእኔ ታስፈልገኛል አሁን ላይ የትም አትሄድም፣ በማለት እንግዲህ አስቀርቶታል ማለት ነው። ስለዚህ አባባን በተለያዩ ነገሮች እንግዲህ ያግዘዋል፣ አብረው ይሰራሉ ማለት ነው ዳኒ። ስለዚህ ዳኒም ምንድን ነው የፈለከው አባባ? ምክንያቱም እንዳግዝ ነበር አደለ ተቀመጥ ያልከኝ፣ ስለዚህ ምን ላግዝ? ብሎት ነበረ። ምን እንዲያግዘውና ምን ማድረግ እንዳለበት ደግሞ ዳኒ ሲነግረው ነበረ። ስለዚህ ዳኒ አሁን እንግዲህ ከአባባ ጎን ነው ብዬ አስባለሁ። በነገራችን ላይ በቃሊ ምክንያት በጣም ነው አባባ እየተናደዱት ማለት ነው። ምክንያቱም ትሁትን የተናገረበት ቃላቶች እና በዚያን የተነሳ ደግሞ ትሁት ቴናንና እንዲሁም ደግሞ ቃሊብን ከቤቴ ውጡልኝ፣ እኔ ቤቴ በጣም እያስጠላኝ ነው፣ እናንተ ሁለታችሁ ውጡልኝ በማለት እንዲሁም ደግሞ ቃሊብን ሚስትንዘህ ውጣልኝ በማለት ተናግሮታል። አባዬ እንዴት ሚስትህን ትለኛለህ በማለት እንግዲህ በሽማግሌውም ቃሌ ተናዷል ማለት ነው። ምክንያቱም ትሁት ደግሞ እጅግ በጣም ደስ ብሏታል ማለት ነው። ምክንያቱም ሚስትህ አሁንም ሚስትነቴን ስላመንክልኝ እጅግ በጣም አመሰግናለሁኝ በማለት ለአባባ መልሳ ነበረ ማለት ነው። እና ያው ዳኒን ይቅርታ እንዳደረክለት ለምንድን ነው እኔንስ ይቅርታ የማታደርግልኝ? እባክህን ይቅርታ አድርግልኝ ብለው ነበር። አንቺ የመጸጸት የመጸጸት ባህሪ እንኳን ምንም አይነት ነገር የለሽም እኔ የማላደርገው አንቺ ምንም ያክል የመጸጸት ስሜት ስለሌለሽ ነው ብሏታል፣ ማለት ነው። ስለዚህ ይቅርታ እንኳን የሚገባ ሴት አይደለችም። ምክንያቱም ያው በእርግጥ በጣም ብዙ ነገር በድለው ይቅርታ የሚደረግላቸው ሰዎች አሉ። ግን ደግሞ ከልቧ ጥፋት እንዳጠፋች ማመን መቻል አለባት። እሷ ግን አሁንም ጥፋቷን አላመነችም። ሲቀጥል ደግሞ ከጥፋት ላይ ጥፋት፣ አሁን ላይም እነሱን እንዴት መጉዳት እንደምችል እያሰበች ነው ያለችው ማለት ነው እንግዲህ ከአጋቹ ጋር በመሆን እና የቲና ክፋት አሁንም እየቀጠለ ነው ያለው። እንግዲህ ቀጣይ ምን ይፈጠራል የሚለውን ሁላችንም አብረን የምናይ ይሆናል። ወደ ቻናል ተከታታዮቼ፣ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።